ቡራዬ እንኳን ተወለድክ፣ እንኳን ተወለድ። ለዛም በአያንድ ማለት ነው፣ የድንግል ማርያም ቀን ማለት ነው። ዛሬ አያንድ ነው ታውቃላችሁ። እንኳን አደረሳችሁ ዶቼ። እንኳን ተወለድክ ቡራዬ ማለት ነው። ቀሪ ዘመንክ የተባረከ መልካምን ነገር እምሰራበት ዘመን ያደርግልክ። እንኳን ተወለድክ፣ ሃፒ በርዝ ደይ፣ መልካም ልደት ይሁን ይሁንልክ። በዚህ አጋጣሚ እንግዲህ በኢንስተግራም ወንድሞቹ እንግዲህ ጓደኞቹ እንደዛም አይሚ እንግዲህ መልካም ምኞት የገለጹለት ነው፣ ለቡራ ማለት ነው። እውነት በጣም ደስ ይላል። የእውነት በጣም ማለት ነው ጓደኞቹ በጣም ደስ የምል አገላለጽ ያገላለጹ ነው። በዛም ደግሞ የብሩኬና የአይሚ ፋሚሊ እንግዲህ በጣም በጣም ምኞታቸውን በኢንስተግራም እየገለጹለት ነው ማለት ነው። በዚህ አጋጣሚ ምኞቴ ነው። እንኳን ተወለድክ ወንድም አለ በጣም መልካም ልጅ ነው። በጣም ለሴት ልጅ ያለው ክብር ክብር አይደለም፣ እውነት ለመናገር በጣም የሚለይ ልጅ ነው እና እንኳን ተወለድክ ብሩዬ ማለት ነው። ቀሪ ዘመን አሁንም የተባረከ የተቀደሰ፣ ብዙ ነገር መልካምን ነገር የምታይበት ዘመን ያደርግልክ ማለት ነው። በእርግጥ በና አይሚና በና ብሩኬ መስራት አቁም ያለውኝ፣ ምክንያቱም አለኝ ደግሞ የሚያበረታተኝ ሰው የለም፣ ስለዚህ ያው በፊት ነበረ፣ በጣም ተመልካች ነበረ የአይሜና የብሩኬ ማለት ነው። አሁን ግን ለምን እንደጠፋ አላውቅም። ሲዘራ ማንም ላይክ አደርግም። ለዛ ነው ጠፋት። ወዳችኋለሁ። እንኳን ተወለድክ፣ እንኳን ተወለድክ።